ሙሴ አብርሃምን ነክቶ ሙሴ ነክቶ ሙሴ ምድር በዳ ላይ የነበረበት እንደገና ዮሴፍን ነክቶ፣ ዮሴፍን ብቻ አይደለም፣ እንደገና ዳዊትን ነክቶ ከዛ እንደገና መቶ መቶ ልክ እዛ ጋር ሲደርስ እግዚአብሔር የቃሉ ነገር በምን ያጸና ነበር ይላ? በተአምራት ምን ይል ነበር ይላ? ያጸና ነበር ይላ። የማንን የእስጢፋኖስን ቃል። ዛሬ የሚያጸኑ ሰዎች እግዚአብሔር ምስክር፣ ቃሉ ስትናገር እግዚአብሔር ያጸና እየሰቀሉ ናቸው፣ የሰቀሉ ሰዎች ናቸው፣ የገረፉ ሰዎች ናቸው። ነገር ግን እነዛ እንኳን ኢየሱስን አምላክ አምላካቸው ሆኖ ግን ገርፎች የሰቀሉ ሰዎች ፊት ግን ሰውየው ስለ ኢየሱስ ይሰብካል፣ ወንጌሉን ይሰብካል። ዛሬ ማን ነው ችግሩ ላይ ኢየሱስን የሚሰብ ማን ነው በሽታው ላይ ኢየሱስ የሚሰብ ማን ነው በተዘጋ ነገር ላይ ኢየሱስ የሚሰብ ዛሬ አላቅም እግዚአብሔር የሚቀባቸዋለሁ ባህል የሚነሱ ሰዎች አሉ። ኢየሱስ ያድናል። አንድ ሶስ ይያድናል። ስለዚህ ምን አረጉ? እስጢፋኖስን ያዙትና በድንጋይ ምን አረጉት ይላል፣ ወከሩት ይላል። ወጣት ነው፣ 20 አመት ነው። 20 አመት የ20 አመቱ ሰውዬ ግን ንግግሩ በጸጋ የተሞላ ነው። የሚናከሩ ነገር አስቦ የሚናከር ሰው ነው ረጋ ያለ ሰው ነው። አይቀሸቀሽ፣ ቶሎ አያወራ፣ ግን የሚናገረው ነገር የሚደመጥ ነው። ስለዚህ ሀያ ዓመት ነው ግን የተረጋጋ ሲያወራ የእግዚአብሔር መንፈስ ይመጣና የሚናገረውን ቃል ምን ይልና ያጠነዋል። በሀያ አመት ጎልማሳ ወጣት ሆነን አይተናል። ብዙ ነገር ያምራል፣ ብዙ ነገር መናገር ያምራል። ሰውየው ግን የተረጋጋ ነው። ረጋ ያለ ነው። የሚናገረው ግን በጥቅቅ ቃል ነው ይላል። ስለዚህ ያዙትና ድንጋይ ይዞት ምን አድርጉት ይላል። ወገሩት ይላል። ሲወግር ረጋ ያለ ሰው ነው አባት። ወይ ኃጢአታቸውን ይቀርባላቸው አያውቅምና ምን ይበላቸው ይቀርባላቸው። ከዛ መካከል የሚገርማችሁ ነገር ሳኦን የተባለ አሁን ግን ጳውሎስ ጋማሊያ እግር ላይ ቁጭ ብሎ የተማረ ሰው ነው። ስለዚህ ጠንቅቆ ያውቃል። ቆመ ይላል። ስጢፋኖስ ሲወገድ ያውቃል። ስጢፋኖስ ሲመታ ያውቃል። በዛ መካከል እንግዲህ ቤተ ክርስቲያን ይላል ስጢፋኖስ ከሞተ በኋላ ሐዋርያ ሥራ ምዕራፍ ሰባት ላይ ከሞተ በኋላ ሐዋርያ ስምንት ላይ ሁለት ቀን ሶስት ቀን አልቆዩም። ስጢፋኖስ ከሞተ በኋላ ቤተ ክርስቲያኑ ስደት ተፈጠረ ይላል። ስደት ሲፈጠር ግን ፊልጶስ ፊልጶስ ወደ ሰማሪያ ከተማ ገባ ይላል። ሌሎች ሐዋርያቶች ደግሞ ወደ ደማስቆ ከተማ ሮጡ ይላል። ሌሎች ምእመናኖችም ሌላ ሀገር ሄደዋል ይላል። ስለዚህ እንግዲህ አስቡ። ትናንት አብሮ ሲያገለግል በአንድ ቀን ልዩነት ቤተ ክርስቲያኑን አፍርሶ ከዛ እነዚህ ሰዎች አንድ ቀናት ትናንት ብልቢስ ከእስጢፋኖስ ጋር አብሮ ሲያገለግል የነበረው ልክ ሞቷል። መሞቱን ይላል በጣም በጣም የእግዚአብሔርን ቃል በጣም ያወቁ ሰዎች በጣም ውስጣቸው የገቡ ሰዎች የጠነከሩ ሰዎች እስጢፋኖስን ቀበሩት ይላል። ምክንያቱም ለመቅበር ሲሄዱ እንደሚሞቱ ያውቃሉ፣ እንደሚሞቱ ያውቃሉ። ለኢየሱስ ያልተራሩ ሰዎች ያራሩ ሰዎች እነዚህ ሰዎችን ሊራሩ አይችሉም። ስለዚህ እነዛ ደፋር የሆኑ ሰዎች ከቀበሩ በኋላ ሲመለስ ቤተ ክርስቲያኑ ፈርሷል፣ ሁሉ ሰው ስደት ውስጥ ገብቷል። ስደት መካከል ሮጦ የሄደ ፊልጶስ ዛሬ አሉ። ስደት መካከል ኢየሱስን የሚሰብኩ አሉ። እግዚአብሔር ሰማይ ምስክሬ ነው። ኢየሱስን የሚሰብኩ ጀግና ኃያል ሰዎች ዛሬ በኢየሱስም ይነሳል። አንተ እጅን ዘርግተ አሜን ብለው ውሰለው በዛ ስደት መካከል አንድ ቀን ቀብሮ አልቅሶ ሳይጨርስ ስደት ደረሰበት ይላል። በዛ ስደት ሰማርያ ከተማ ገባ ይላል። ሰማርያ ከተማ ማለት ኢየሱስ ክርስቶስ ከተማውን ከተማውን ከመግባቱ በፊት ሐዋርያ ሥራ ምዕራፍ 4 ላይ ያቺ ስድስት አምስት ሚስት የነበራት ውሃ አጠገብ ልክ እዛ ቦታ ላይ በሚጠብቀው በብሳት ወደ ከተማ አልገባ። እሱ ግን ዳሩ ከተማው ዳር ላይ ግን የዚህ ሴት ታሪክ ነው የቀየረው። አሁን ፊልጶስ ግን ወደ ሰማሪያ ከተማ ነው የገባው። ሰማሪያ የምትታወቀው በጣም በተለያየ አቋጅ ተጋሚ የተለያየ ጣዖት አምላኪ በሞሉበት መካከል ኢየሱስ ራሱ እንኳን ወደ ከተማው አልገባም። ኢየሱስ ወደ ግን ፊልጶስ የሚባለው የእግዚአብሔር ቃል እንደሚናገር ሐዋርያቶችን እግዚአብሔር እንደዚህ አለ፣ ወደ ዓለም ሁሉ ሂዱ አለ። ሂዱ ብቻ አይደለም እግዚአብሔር ሄዳችሁ ወንጌልን ለፍጥረት ምን በለዋል? ስበኩ አለ። ስለዚህ ኢየሱስ ሰማርያ ከተማ ከመግባቱ በፊት ግን ኢያያት ከተማ ዳር ላይ ቆመ። የዚች ሴት ታሪክ ከቀየረ በኋላ ፊልጶስ ደግሞ ጊዜው ደረሰና ሰማሪያ ከተማ ሮጦ ገባ ይላል። አንድ ቀናት እስጢፋኖስ ሞቷል። ሀዘኑ ሳይጨርስ የወንድሙን ሀዘን የጓደኛው አብሮ የሚያገለግለው ጓደኛ ሀዘኑ ሳይጨርስ ግን ከተማው መሀል ላይ ገባ ይላል። ወገኖቼ ዛሬ ልንገራችሁ የትኛውም ስደት ሊፈጠር ይችላል። የትኛውም መከራ ሊኖር ይችላል። የተቀባ ሰው ግን አይነካ። አጠገብ ያለው ሰው ነካር ግን የተቀባ አይበላም። በሉት እኔ ነኝ ማልበላ በሉት። ዛሬ ለአመነ ሰው ይሁንለት። ልክ ከዛ ሰማሪያ ከተማ ሮጦ ገባ ይላ። እንደ ገባ ከተማውን ዞር ብሎ ሲያይ እንግዲህ ሞት አለ። ከኋላ ወንድሙ ትላንትና ቅሎታል። ይሄ ሰውየው ከተያዘ እጣፋ አንጣው ምንድነው ሞት ነው፣ ሞት ነው። ስለዚህ ምን አረገ ሰማሪያ ከተማ ገባና ሲያይ አንድ ሰው ስለ ወንጌል እንኳን የሚቀና ሰው የለም። ለዚህ ነው ኢየሱስም የሚገቡት ሰዎች ይላሉ። ለዚህ ነው ወደ ደማስቆ ወደ ሰማሪያ ከተማ ትሄዳላችሁ፣ ወንጌልን ለፍጥረት ሁሉ ተሰብካላችሁ ሲል ለካ እግዚአብሔር፣ ያ ሐዋርያ ስራ ምዕራፍ አንድ ላይ የተናገረው ቃል አራ ስምንት ላይ ደግሞ ሰማሪያ ከተማ ደማስቆ ከተማ ይሁዳ ከተማ ዘሎ የገቡት የእግዚአብሔር ሰዎች አሉ። ዛሬ ያልተደፈረውን የሚሞክሩ ሰዎች አንድ ሰው ምን ነይ ካልካማይ ነው ሁሉ ልጅ አንዳንድ ሰዎች እጃቸው ላይ ታምራት ይሆና፣ እጃቸው ላይ ታምራት ይሆና። ኢየሱስ ያያት ከተማ ግን ክፉ ቃል የወጣባት ከተማ ብሊፕስ ግን እሱ የተናገረው ሐዋርያ ስራ ምዕራፍ አንድ ላይ ምዕራፍ ስምንት ላይ ግን ሰማሪያ ከተማ ሰው ከሞተ በኋላ የሚያሳድዱ ሰዎች መካከል ሰማሪያ ከተማ ዘለው ገባ ይላል። ሞቱን አልፈራም። ዛሬ ብራዘር ቡቄት አልቋል፣ ነገር አልቋል ብላ ትፍራ። ካንተ ጋር ያለው ከሁሉ ይበልጣል። አንድ ሰው ይበልጣል ማለት ነው። ሞት ሐዘኑ ወጣት ናቸው እነዚህ የሀያ ምናምን ዓመት ጎልማሳ ሞቶ አላዘነም፣ ወጣ ይላል። የኢየሱስ ፍቅር ምን አይነት ፍቅር ውስጡ ላይ እንደገባ ስለዚህ ከተማ መሃል ላይ ገባና ቆሞ ይላል ኢየሱስን ይሰብክ ነበር ይላል። ሲሰብክ ይላል ገበያ ላይ እነ እንትና የሚባሉ እነከለ የሚባሉት ዘንብል የያዘች እናት፣ ዘንብል የያዘው ወጣት፣ ዘንብል ያዘው ይው ስሙኝማ፣ ጠላት እንደዚህ ነው የሚለው። ጠላት እንደዚህ ነው የሚለው። ልክ ሲሞን የሚባልበት ቦታ ላይ ቸርች ሰው እንደሚሰባሰብ ጠንቋይ ቤት ሰዎች ሁሉ ለብዙ ለሀያለ ቀን ተሰብስቦ የሆነ ነገር ይጠብቁታል። ፊልጵስዩስ እዛ ከተማ ሲገባ ገበያ መሃል ላይ ሲሰብኪና፣ እነዛ ቤተ ክርስቲያን የሚመስል ግን ጠንቋዮች የተደራጁበት ቦታ ላይ ይሄ ሰው ገበያ መሃል ሲናገር እዛ ቦታ ላይ አጋኒ መጮ ጨመር ይላል። ዛሬ አላውቅም የተቀቡት ሲናገሩ ይጣጠናል። አጠገብ ያለው ሰው እኔ ተራሱ አይደለም በሉት፣ የአፌ ንግግር በሉት፣ ቃሊት ይበሉት በሉት፣ ሸራ ላይ ቁጭ ብዬ በሉት። አሜሪካን ያለውን ይመተዋል። ዛሬ የሚመቱ የአፋቸው ቃል የሚያጸኑ ሰዎች አሉ። አጠገብ ያለው ሰው እንዳትገምተኝ በሉት። ሰውር ኢየሱስ ከሞት መካከል ግን ኢየሱስን የሚናገሩ ሰዎች ሞት ዋና ያለ ሰውር ለሚሉ ኢየሱስን ከዚህ ቀን ጀምሮ ታሪክ የሚገለብጡ አረ በሱ ይጠቀማል፣ አው ይጠቀማል የሚሉ ሰዎች በኢየሱስ ቢነሳሉ! አረ በኢየሱስ ቢነሳሉ! አምላክ ሀያል ሰዎች እዚህ መካከል ማንም ያልጠበቃቸው ሰማይ የሚያወራቸው ሰዎች የአፋቸውን ቃል እንደ እስጢፋኖስ እግዚአብሔር የሚያጠናቸው ዛሬ በኢየሱስም ታምራት ይሆና። ታምራት ለእግዚአብሔር ክብር አንድ ሰው ተራ የሚባለው ሲ ሰው ልንገራቸው። እኔ ኤርሚያስ ከሄደ በኋላ ከወሰደ በኋላ ነገር ሞቶ አሁን እየተናገርክ ያለው ቅባት እዚህ ቸርች ላይ ወንበር ምናምን ሰብረ የፊት ቁርበት አልገባም። ሞቶ ሰዎቹ አስክሬን ተሸክመው ይዞ መጡ። ይል የሶሪያ ሰራዊት እዛ ጫካ ውስጥ ነው ያሉት። ልክ ያንን አጥንቱን የሞቶውን አስክሬን ተሸክሞ ይዞ ሲመጡ የሶሪያ ሰራዊት ከዛ ጋር ሮጦ ሲገቡ ልክ እነሱ ለመያዝ ሲመጡ ያን የተሸከሙት አስክሬን ማ ላይ የማን አስክሬን ላይ ጣሉት? በኤልሳ መቃብር ላይ ምን አድርጉት? ጣሉት ይላል። ኤልሳ ለብዙ ዘመን ሞቷል፣ ግን ቅባት አይሞትም። አረ በኢየሱስን ቃል ያለ ሰው አይሞትም።

ምንጭምን ምንጭም ወይ የሆነ ሰው አላገኘው። ምንጭም አሁን አንተ ስትናገር ብቻ አይደለም። ልብስን ጭምር ስራ ይሰራል። ልብስን ጭምር ይፈውሳል። ልብስን ጭምር አጋንንት ያወጣል። አንሶበርሲ እስኪ የኔ ልብስ ነው የሚሰራ። ጳውሎስ እንኳን አገልጋዮች፣ ያለፉት አገልጋዮች በጥላ እንኳን ከፈወሱ ዛሬ አምነ ሄድ እግዚአብሔር ቅባት እግዲህ ላይ ያስቀምጣል።

አሉ አይደል፣ ሰዎች አሉ። ሰዎች ተናገሩ፣ ብዙ ነገር አወጡ፣ ስም ሰጡ፣ ነገርን አስቆሙ፣ አገልግሎት ሁሉ ለማስቆም ፈለጉ። እግዚአብሔር ግን ቅባት አለ፣ ካንተ ጋር ያለው ከሁሉ ይበልጣል። ዛሬ ላመነ ሰው ይሁን ላስ ላመነ ሰው ይሁን ላ ኮቴያቸው ዛሬ ይቀያል አራ አረማመድ ይቀያል አራ ካሄድ ይቀያል አራ በኢየሱስም ይቀያል አንሶ ኢየሱስ ያድና፣ ክብር እንደ ኢየሱስ ይሁን። አጠገቤ ያለ ሰው ገባ ድና አረማመዴ ጭምር ይቀየራል አሉት። ይኸው ሰማኝማ። አንተ ትናንት ስትገባ ግቢ ስር ስትገባ ማንም ሰው እንዴት ነህ ደህና ደርግ ሳይል ይሆናል። አሁን ግን ልንገር፣ ገና አጥሩ ስትገቡት ኮቴ ቤት ላይ ይሰማ፣ ኮቴያችሁ ሰፈር ላይ ይሰማል፣ ኮቴያችሁ መንደር ላይ ይሰማል። ቦታቱ በምሰራበት ቦታ ይሰማ ማኖ ዘሎን አጠገብ ያለው ሰው ኮቴ ጅምር ይከብዳል ማለት ዛሬ ላይ ነው።

ለናንተ ተምራት ሆነ። ለናንተ ተምራት ይሆነ ላንተ። አሁን ያወጣችሁትን ልብስ አጠገብ ላለው ሰው ሰጣችሁ። ኢየሱስ ተቀበሉት። ተቀይሩ። አማኝ አንዳንዶች ልብሱን ከመውሰዱ ኃይል አልፋል። አሁን አንዳንዶች መነካት ይጀምራሉ፣ መነካት ይጀምራሉ፣ መነካት ይጀምራሉ። ልብሱ ላይ ኃይል አልፋ ወይወይ የረሳቸው ሰዎች ቤተሰብ የረሳቸው ሰዎች የትዳር አጋራቸው ሰዎች እግዚአብሔር ሕግን ባህል እንደ ፊልጶስ ቦታ ኢየሱስ የሚሰብኩ የታምራት መንፈስ የሚከተላቸው የሚናገሩት ቃል እግዚአብሔር የሚያጠናቸው ዛሬ ዛሬ ለአንተ ሰው ይሁን ያለቀስክበት ቦታ እግዚአብሔር ያስቀድሳል። የተዋረድክበት ቦታ ዛሬ ለአመነ ሰው ይሁን

አጭሱው እዚህ መካከል ያላችሁ እናንተ ፈልጋችሁ አይደለም እዚህ የመጣችሁት፤ እራሱ ፈልጎ ነው። ለአንዳንዶች እግዚአብሔር የሥራ በር ይከፍታል። እዚ ጋ ቆማችሁ የሥራ በራችሁ ይከብታል። እዛ ጋር አምሳ ሁለት ሰዎች ያላችሁ ስራ በር ተከፈተ፣ ዛሬ በየሱስ ስም ተከፈተ።

ሰማይ እግዚአብሔር ምስክር ጠርቻቸው። አሁን ግን ምንም ነገር የላቸው፣ ግን እየጮሁ ናቸው፣ እየጮሁ ናቸው። ዛሬ ይነኩ እሳት ይሁንላችሁ፣ እሳት፣ እሳት ያልፋል። አንድ ሰማይ

አንቺ ጋር ታምራት ብለጋ አንቺ ጋር በር ይከፈት ብለው በኢየሱስም ይከተሉሻ ይከተሉኛ፣ ማነው አንድ ሰው ይከተሉኛል በለሽ